በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የንጽህተ ንጹሓን የድንግል ማርያም የአስራትና የቃልኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እንደምንዋላችሁ እንደምንሰነበታችሁ ቸርነቱ ምረቱ በስቶልን ከማንኛውም ክፉ ነገር ሁሉ ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ የምንማማረው የእግዚአብሔር ቃል ባለፉት ጊዜያት ደዌ ወይም በሽታ በምን በምን መንገድ ሊተላለፍ እንደሚችል በመጠኑ አይተናል። እንግዲህ በሽታ እንዳለ ሁሉ ለበሽታ የሚሆን መድኃኒትም ደግሞ እግዚአብሔር ፈጥሮልናል እግዚአብሔር አዘጋጅቶልናል እና ለበሽታዎቻችን ሁሉ መፈወሻ የሚሆኑ መድኃኒቶች አሉ። እነሱን እግዚአብሔር ደግሞ ሰጥቶናል። በእነዚህ መድኃኒቶች፣ በእነዚህ ስጦታዎች ከልዩ ልዩ በሽታና ደዌ መዳን፣ መፈወስ፣ ጤነኛ ሆኖ መኖር ይቻላል። ስለዚህ ዛሬ የመጀመሪያውን የምናየው ለበሽታዎቻችን ፈውስ የሚሆን ነገር ምንድን ነው የሚለውን ነው እና ከዚያ እንግዲህ መጀመሪያውን እናያለን። ለበሽታ ፈውስ መድኃኒት፣ ከበሽታም ነፃ የሚያደርግ የመጀመሪያውና አንዱ ዛሬ የምናየው ጸሎት ነው። ጸሎት ትልቅ መድኃኒት ነው። በተለያየ ምክንያት ለመጡ በሽታዎች የምንፈወሰው በጸሎት ነው። ጸሎት ማለት ምን ማለት ነው? እስኪ በትንሹ እኔ፣ ጸሎት ማለት ሰው ከእግዚአብሔር ሰው በእግዚአብሔር መልክ እና ምሳሌ ለእግዚአብሔር ስለተፈጠረ ከእግዚአብሔር ለመገናኘት ወይም ከእግዚአብሔር ጋር የሚገናኝበት መሳሪያ ማለት ነው። መገናኛው ጸሎት ስለሆነ ይጸልያል። ከእግዚአብሔር ጋር አንድ ሰው ሊገናኝ የሚችለው በጸሎት አማካኝነት ስለሆነ ሰው ይጸልያል ወደ እግዚአብሔር። በተለያየ ሃይማኖት ጸሎት አለ። የክርስቲያኖች ጸሎት ግን በክርስቶስ አማካኝነት ስለሆነ ሁኔታው የተለየ ነው። ጸሎት ከእግዚአብሔር ጋር ያለንን የመገናኘት ምልክትና የግንኙነታችን ማጽናኛ ማጽኛ ነው። ከእግዚአብሔር ጋር የምንገናኝበት ምልክትና የግንኙነታችን ማጽኛ ነው። ጸሎት በሌላ መልኩ ጸሎት ህብረትን፣ ምስጋናን፣ ስግደትን፣ ንስሐን፣ ልመናን፣ ምልጃን ያጠቃልላል። ለምሳሌ ህብረት ስንል ከእግዚአብሔር ጋር ያለንን ህብረት በጸሎት እንገልጻለን። በጸሎት ውስጥ እንግዲህ ልመናም አለ፣ ምስጋናም አለ፣ ስግደትም አለ፣ ንስሐም አለ። አንድ ሰው ንስሐ ገብቶ ነው የሚጸለየው ማለት ነው። ምልጃም አለ። ስለ ራሳችን ከጸለይን በኋላ ለሌሎችም አርልን ይቀርባልልን ልንል እንችላለን እና በጸሎት እነዚህ ነገሮች አሉ በውስጡ። እነዚህ እያንዳንዱ ትንታኔ ያስፈልጋቸዋል፣ ግን በአጭሩ ይሄን ይመስላል። ሰዎች በልዩ ልዩ አቋም ቦታና ጊዜ ሊጸልዩ ይችላሉ። ዋናው ነገር ግን የልብ መሰበር ነው። አንደኛ ዮሐንስ ማለት ዮሐንስ ወንጌል ምዕራፍ አራት ቁጥር ሀያ በተሰበረ ልብ በቀና ልብ መጸለይ እግዚአብሔር የሚወደው እንደሆነ ነው። ለምሳሌ በቅዱሳን ነቢያት፣ ሐዋርያት ጸሎታቸውን ጽፈውልናል አስቀምጠውልናል። ለምሳሌ እነ ሙሴ፣ እነ ሳሙኤል፣ እነ ቅዱስ ጳውሎስ ጸሎታቸውን ጽፈው አስቀምጠውልናል። ዳዊትም የጸሎት መጽሐፍ አበርክቶልናል፣ መዝሙረ ዳዊት የምንለው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቃል በስራም የጸሎትን መንገድ አስተምሮናል። የሉቃስ ወንጌል ምዕራፍ አስራ አንድ ቁጥር አንድ የሉቃስ ወንጌል ምዕራፍ አስራ ስምንት ቁጥር አንድ የዮሐንስ ወንጌል ምዕራፍ አስራ ሰባት በሙሉ ስናነበው ይሄንን ይነግረናል። እግዚአብሔር የልጆቹን ጸሎት እግዚአብሔር የልጆቹን ጸሎት በደስታ ይሰማልና ጸሎት ብዙ ኃይል አለው። አያቸው ጸሎት ብዙ ኃይል አለው። እግዚአብሔር የልጆቹን ጸሎት ልመና ይሰማል እና ጸሎት ብዙ ኃይል አለው። የማይመጠን የማይለካ ትልቅ ጸሎት ነው ያለው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 የያዕቆብ መልእክት ምዕራፍ 5 ቁጥር 17 ላይ ሲናንበበው ጸሎት ብዙ ኃይል አለው፣ ብዙ ጸጋ አለው። በጣም ትልልቅ ነገሮችን በጸሎት መልስ ያገኛሉ። ለምሳሌ እነ እያሱ ፀሐይ ትቁም ብለው በጸለዩ ሰዓት ፀሐይ እኮ ቁማለች። ሰለስቱ ደቂቅ የነደደውን እሳት በጸሎት አብርደዋል። እነ ዳንኤል ያንበሳ አፍ ዘግተዋል። ኧረ ምኑ ምኑ በጣም የጸሎት ኃይል ተዘርዝሮም ተነግሮም አያልቅም። እና እግዚአብሔር ደግሞ የልጆችን ጸሎት ይሰማል። እና በጸሎት ትልቅ ኃይል ማድረግ ይቻላል፣ በሽታን መፈወስ ይቻላል፣ ማዳን ይቻላል። በጸሎት አለ። ባይገርማችሁ ጸሎት በሽታችን ከበሽታ ነፃ ለመሆን ብቻም ሳይሆን አለመጸለይ ራሱ በደል ነው አንድ ሰው ማይጸልይ ከሆነ ኃጢአት ይሆንበታል። ለምሳሌ በአንደኛ ሳሙኤል ላይ ምዕራፍ አስራ ሁለት ቁጥር ሀያ ሦስት ላይ ስናነብ ሳሙኤል የተናገረው ነገር አለ። ባለመጸለይ እግዚአብሔርን መበደል አልፈልግም ነው ያለው። አዎ ጸሎት ዝም ብሎ አንዳንድ ሰው እንደእንስሳ ዝምብሎ ተኝቶ ይነሳል ፈጣሪውን በጸሎት አይለምን ማያመሰግን። አለመጸለይ ራሱን የቻለ ኃጢአት ነው። እና እንግዲህ ጸሎት ትልቅ ኃይል አለው። ጸሎታችን እንደሚከተለው መሆን አለበት። ባጭሩ አንደኛ በእምነት አንድ ሰው ሲጸልይ በእምነት አገኛለሁ ይሆንልኛል ብሎ በእምነት መጸለይ ያለበት ዕብራውያን ምዕራፍ 11 ቁጥር 6 ላይ በአብ በወልድ በመንፈስ ቅዱስ ስም በክርስቶስ ስም በእግዚአብሔር ስም ይህ ሁሉ የሱስም ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት የዮሐንስ ወንጌል ምዕራፍ አስራ ስድስት ቁጥር ሀያ ሶስት እንደ እግዚአብሔር ፈቃድ። በሶስተኛ ደረጃ እንደ እግዚአብሔር ፈቃድ ነው የምንጸልየው። አንደኛ ዮሐንስ መልእክት ምዕራፍ አምስት ቁጥር አስራ አራት እንደ እግዚአብሔር ፈቃድ። እንግዲህ ጸሎት ሲባል እንደው ዝም ብሎ እግዚአብሔር ያልፈቀደውም አጥፋልኝ፣ ግደልልኝ፣ እንደዚህ አድርግልኝ አይደለም። እንደ እግዚአብሔር ፈቃድ፣ እግዚአብሔር በሚወደው መንገድ ነው የሚጸለየው። ሌላው ንስሐ በመግባት መዝሙር ስልሳ ስድስት ቁጥር አስራ ስምንት ላይ አንድ ሰው በኃጢአት ሆኖ በበደል ሆኖ በርክሰት ሆኖ ቢጸልይ ይሄ ሰሚ አያገኝም ማለት ነው። ይቅር ባይ በመሆን ከበደል ከኃጢአት ርቆ ይቅር ባይ ሆኖ የበደለውን ይቅር ብሎ የበደለውን ክሶ ነው መሆን ያለበት ማቴዎስ ወንጌል ምዕራፍ ስድስት ቁጥር አስራ አራት ስናነብ ይህን ነገር ቁልጭ አድርጎ ያስቀምጥልናል ሌላው ደግሞ ባለመሰልቸት አሁ ዘውትር ጸሎት እንግዲህ ሁልጊዜ የሚጸለይ ነገር ነው ሁልጊዜ ነው ጸሎት የሚጸለየው እንጂ ዝም ብሎ አንድ ቀን መጸለይ ሌላ ጊዜ መተው አይደለም ባለመሰልቸት ባለመታከት የሉቃስ ወንጌል ምዕራፍ አሥራ አንድ ቁጥር አምስት ላይ ይህንን ስናነብ እናገኘዋለን። በሌላ መልኩ ደግሞ በነገር ሁሉ በነገር ሁሉ በማንኛውም ስለ ጤና፣ ስለ ስራ፣ ስለ ሰላም፣ ስለ ፍቅር፣ ስለ ትዳር፣ ስለ ትምህርት በቃ በማንኛውም በማይቆጠር ነገር ሁሉ ነገር ጸሎት አለ። በሁሉ ነገር መጸለይ ያስፈልጋል ማለት ነው። ሌላው እና መጨረሻው ደግሞ ስለ ሰው ሁሉ፣ ስለ ሰው ሁሉ መጸለይ ያስፈልጋል። ስለ ሰው ሁሉ መጸለይ ያስፈልጋል ማለት ነው። እና እንግዲህ በዚህ መልኩ መጸለይ ያለብን ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተከታዮቹ ለደቀ መዛሙርቱ ጸሎትን አስተምሯቸዋል። መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ሲያስተምር አቡነ ዘበሰማያት ሰማያት አባታችን የሚለውን አስተምሯቸዋል። በማቴዎስ ወንጌል ምዕራፍ ስድስት ቁጥር አምስት ሉቃስ አስራ አንድ አንድ ላይ ይህንን ስናነብ ጸሎት እንዴት እንዳስተማራቸው እናውቃለን ማለት ነው። ጸሎት ይህ ጸሎት ለተከታዮቹ የሚጠቀሙበት ጸሎት ነው። ደግሞም ለጸሎታቸው ሁሉ መሪና ምሳሌ ነው። ምንም እንኳ አጭር ቢሆን የጸሎቱ ሀሳብ ሁሉን ነገር ያጠቃልላል። አዎ አባታችን ወ ያማቡነ ዘበሰማያት የሚለው ጸሎቱ አጭር ቢሆንም ብዙ ነገሮችን የያዘ ነው። አባታችን የሚለው መጽሐፍ እኮ ባይገርማችሁ የራሱን የቻለ ስለሱ ትርጓሚ አንድምታ አለው። አንድ መጽሐፍ ይወጣዋል። እና ከእነዚህ አሁን ይሄ አጭር ቢሆንም የጸሎቱን ሀሳብ ሁሉ ያጠቃልላል ይላል። በውስጡ ስድስት ነገሮችን ይዟል። ከእነዚህ ሶስቱ ስለ እግዚአብሔር ክብር፣ ስለ እግዚአብሔር ክብር ነው። ሶስቱ ስለ እግዚአብሔር ክብር፣ ሶስቱ ስለ ሰዎች ጥቅም ነው። የሚናገረው አባታቸው ነው የሚሉ አንደኛ፣ ስለ እግዚአብሔር ክብር ስሙን መቀደስ፣ መንግሥቱን መሻት፣ ፈቃዱን መጠየቅ ነው። እነዚህ ሶስቱ። ሁለተኛ፣ ስለ ሰዎች ጥቅም ደግሞ የዕለት እንጀራችንን፣ ይቅርታ ማግኘት፣ ከክፉ ሁሉ መዳን የሚሉ ናቸው። አሁን ይሄ ስንተነት ነው፣ በጣም ሰፊ ነው። ስለ እኛ ጥቅም አሁን የዕለት እንጀራችን ስጠን፣ በደላችን ይቅር በለን ከክፉ ሁሉ ከክፉ ስራ ከኃጢያት ከተለያየ ነገር አድነን የሚለው ይሄ ጸሎት አለው ማለት ነው። እና እንግዲህ እያንዳንዳችን በጸሎት የማንቀበለው የማናገኘው ነገር የለም። ወገኖች ጸሎት ትልቅ ኃይል አለው። እንግዲህ አንድ ሰው በሽታ ሲገጥመው ደዌ ሲገጥመው መጸለይ እንዳለበት በጸሎቱ ፈውስ ሊያገኝ እንደሚችል ነው። አንዱ መድኃኒት ይሄ ነው። ሌሎች እንግዲህ በሂደት በየተራ እናያቸዋለን እና ትልቁ ነገር ጸሎት ነው። በመጸለይ ከበሽታ መዳን ይቻላል። ከተለያየ ነገር መዳን ይቻላል። ቅድም እንደጠቀስኩላችሁ እነ እያሱ እነ ሰለስቶ ደቂቅ እነ ዳንኤል ሌሎችም ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት በጸሎት አማካኝነት ያልሰሩ ስራ የለም። ሙታን አንስተዋል፣ ይፈውሰዋል። ብዙ ብዙ ነገር ጸሎት፣ ተዘርዝሮ የማያልቅ ጸጋ፣ ተዘርዝሮ የማያልቅ ኃይል ያለው ነው። ለምኑ ይሰጣችኋል፣ አይደል? የተባለው ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። ለሚለምን ይሰጠዋል፣ ለሚያንኳኳ ይከፈትለታል ነው የተባለው አይደለም። ስለዚህ ጸሎት ትልቅ ኃይል ያለው መሆኑን ልንገነዘብ ይገባል ወገኖች። ስለዚህ አንዱ የመዳኛ መንገዳችን ጸሎት ነው ማለት ነው። ስለዚህ በጥቅሉ ነው ያየ ነው እንግዲህ ስለ ጸሎት በጣም ብዙ ዝርዝር አለው፣ ሰፊ ነው እና ወደ ዋናው ነገሮች እና ወደ የሚቀጥሉ ትምህርቶች ለመሄድ እንግዲህ ጠቅለል ያለውን ነገር ነው እየተናገርን ያለነው ከዚያ ምንድነው የምንጸልየው ያው የአባታችን ነው የሚለውን አይተናል። ከዚያ ምን ምን ጸሎቶች አሉ የሚሉትን ደግሞ በቀጣይ ትምህርት እናያለን። የመከረን ያስተማረን ቸሩ አምላካችን እግዚአብሔር ክብር ምስጋና ለሱ ይሁን፣ ይቆየን። ወሰዋት ለእግዚአብሔር።